አፈራአይተ መን ይተከዘ ኢላሁ ሀዋ፣ ያንን ሰው አየህነ ስሜቱን አምላኩ አድርጎ የያዘ ሰው አለ። ሐቅን እንዳይረዳ አይኑ ላይ ሽፋን አደረገ፣ በልቡ ላይም ደምድሞበታል። ማን ጠማማ አለ ያ ስሜቱን ከአላህ የሆነ ማስረጃ ምንም አይነት ማስረጃ ሳይመጣው? ስሜቱን እንደሚከተል ሰው ማን የጠመመ አለ ይለናል። ስለዚህ ወላ ተተቢዕል

በጣም አደገኛ የሆነ ነገር መሆኑን ነው። ኢትባኡል ሃዋ ስሜትን መከተል በጣም አደገኛ የሆነ ነገር ነው። ምክንያቱም ብዙ ሰዎችን ቁርአንና ሐዲስን ከመከተል የሚያግዳቸው በሐቁ መንገድ ላይ እንዳይጓዙ መስመር የሚያስታቸው ነገር ይህ ስሜትን መከተል ነው። ብዙ ምክንያቶች ይጠቀሳሉ። ሰዎች ከሐቅ መንገድ ዞር የሚሉበት፣ ሰዎች ከሐቅ መንገድ የሚያፈነግጡበት፣ ነብዩ ሰለላሁ ዐለይሂ ወሰለም ያሰመሩትን ቀጥተኛ መንገድ ተከትለው እንዳይሄዱ የሚያደርጋቸው ትልቅ ምክንያት ሆኖ ከሚጠቀሱ ብዙ ዝርዝር ጉዳዮች ውስጥ እንደ ዋነኝነት ወይም ደግሞ ቅድሚያ ቦታውን የሚይዘው ይህ ስሜትን መከተል የሚባለው ነገር ነው። ብዙ ጊዜ ትመለከታላችሁ በቁርአን እና በሐዲስ ቃለላህ ተብሎ እየተነገረው ሰውየው ቃለ ረሱሉላህ ተብሎ እየተነገረው ሰውየው አይ ብሎ ሌላ ነገሮችን የሚያስቀድምበት ለምንድን ነው? ስሜትን ስለሚከተል ነው እንጂ ከአላህና ከመልእክተኛው በፊት ልናስቀድመው የሚገባ ነገር ኑሮ አይደለም።

በዛ ነገር ልናምንበት እንጂ የሚገባው አይኔ ግን ብለን እኛን ሀሳብ የምናስቀድም ከሆነ ስሜትን መከተል የሚለው ነገር ውስጥ ገብተናል ማለት ነው። አፈራአይተ መን ተኸዘ ኢላሃሁ ሀዋ፣ ያንን ሰው አየህነ፣ ስሜቱን አምላኩ አድርጎ የያዘ ሰው አለ። ለምንድነው ስሜቱን አምላክ አድርጎ የያዘ ብሎ አላህ ስብሃነሁ ወተዓላ የገለጸው? በሁሉም ነገሩ ላይ የሚከተለው ስሜቱን ነው። አላህ ሓላል ያለውን ነገር ሓራም እንዲያደርግ የሚያደርገው ሱና የተባለውን ነገር ቢድአ እንዲያደርግ ያደረገው ነገር ስሜቱን ስለሚከተል ነው። ይህ ስሜት መከተል ደግሞ አምላክ ተደርጎ የሚያዝበት ጊዜ አለ ማለት ነው። መቼ? በሁሉም ነገር ሓላልን ሓራም በማድረግ ሱናን ቢድአ በማድረግ ላይ ስሜታችን እየተከተነ የምንሄድ ከሆነ ማለት ነው። ወአዶለሁ ላሁ አላ ዒልምን ወኸተመ አላ ሰምዒሂ ወቀልቢሂ ወጀዓለ አላ አላ ስብሐነ ወተዓላ ከዚህ በዚሁ በስሜቱ ላይ አላ ስብሐነ ወተዓላ አጠመመው። ሐቅን እንዳይረዳ አይኑ ላይ ሽፋን አደረገ። በልቡ ላይም ደምድሞበታል። ሐቅን አስተንትኖ መረዳት አይችልም። ሐቅን አይቶ ማወቅ አይችልም። ሐቅን ሰምቶ መረዳት አይችልም። ሸፍኖበታል። ይህ ሁሉ ቅጣት የመጣበት ምክንያት ነው፣ ስሜቱን ስለሚከተል ነው ማለት ነው። ይህ ስሜታችንን ለቁርአንና ለሐዲስ ተገዢ ማድረግ ይኖርብናል ማለት ነው። እኛን ስሜት አህዋችንን፣ ፍላጎታችንን ነቢዩ ሰለላሁ ዐለይሂ ወሰለም ይዘውት ለመጡት መልእክት ታዛዥ ካላደረግነ እኛ እውነትም ስሜት ተከታዮችነን ማለት ነው። ፍላጎታችን ለቁርአንና ለሐዲስ ተገዢ ካልሆነ ስሜት ተከታዮችነን ማለት ነው። አላህም ይህንን ጉዳይ በቁርአኑ ሲገልጽልን ምን ይላል? ፈኢን ለም የስተጂቡ ለከ ፈዕለም አነማ የተቢዑነ አህዋአሁም። ለአንተ እሺ ብለው ካልመጡ፣ ለምታዛቸው ትእዛዝ ካልታዘዙ እወቅ እነዚህ ሰዎች የሚከተሉት ስሜታቸውን ነው አለ። መን አሉ ምመን ጠበአ ሀዋሁ ቢገይሪ ሁደን ሚነላህ ይላል። ማን ጠማም አለ ያ ስሜቱን ከአላህ የሆነ ማስረጃ ምንም አይነት ማስረጃ ሳይመጣው ስሜቱን እንደሚከተል ሰው ማን የጠመመ አለ ይለናል። ስለዚህ ይሄ ስሜት መከተል የሚባለው ነገር ነቢዩ ሰለላሁ ዓለይሂ ወሰለም ይዘው ስለመጡት ነገር አላህ ላስተላለፈልን መልእክት እሺ ብለን ተገዥ ካልሆነ ውጤቱ ምንድን ነው? ስሜትን መከተል ነው ማለት ነው። ይሄ ስሜት መከተል ደግሞ የጠማሞች መገለጫ መሆኑን አላህ በዚህ መልኩ በቁርአን ላይ ነግሮናል። ስለዚህ ስሜታችንን ለቁርአንና ለሐዲስ ተገዢ ማድረግ አለብን። ነቢዩ ሰለላሁ ዓለይሂ ወሰለም ይዘውት ለመጡት መልእክት ስሜታችን ጋር ይግጠምም፣ ስሜታችን ጋር አይግጠምም በመጣበት መልኩ ልንቀበለውና በዛ መስመር ላይ ልንጓዝ ይገባል። ይህንን ካላደረግነ በስሜት መከተል ላይ ስሜታችንን ስሜታችንን በማስቀደም ላይ ከተጠመድነ ቁርአን እና ሐዲስ ላይ ብዙ የተሳሳቱ ነገራቶች ሊፈጠርብን ስለሚችል ነብዩ ሰለላሁ ዐለይሂ ወሰለም ያንን ያሰመሩትን ቀጥተኛ መንገድም እንዳንከተል የሚያደርገን ትልቅ አደገኛ ነገር ስለሆነ ልንጠነቀቅ ይገባል። አላህ ሱብሃነሁ ወተዓላ በሰለፎች መናሀጅ ላይ የምንጓዝ ሰዎች አድርገን። አሰላሙ ዐለይኩም ወራህመቱላሂ ወበረካቱ